አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ወደ ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ በሌላ ትዕዛዝ መጥቻሉ ማለት ነው። ይህ ትዕዛዝ እንግዲህ ወደ መሃላምባ የሚሄድ የአዲስ ሽፎን ነው። በነገራችን ላይ ያው ታውቁታላችሁ፣ ፋሽን ነው፣ በጣም ተፈላጊ ነው። ጣቃው ብዙ ጊዜ አይገኝም። ሶ ይህንን ትዕዛዝ ሁለት ሽፎን እና አንድ ጋቢ፣ አንድ የራያ ቀሚስ ነው ያዘዝኩት። ወደ መሃላምባ የሚሄድ ነው። በዚህ መልኩ አዘግጃይቼ ያው ልልክላት እገኛለሁ ማለት ነው። ቤተሰቦች እንደምትመለከቱት በጣም ደስ የሚል ሽፎን ነው ለእናቶች፣ ለወጣት እንደዚሁ ለልጅም መሰራት ይችላል። ከፈለጉ እስከነ ጠርሀው ካልፈለጉ ደግሞ ያለ ጠርሀው ኖርማል መሰራት ይችላል ማለት ነው። ቤተሰቦች እንግዲህ ለኢድ እያደረስን ነበር። አሁን ደግሞ ለሰርግም እንደዚህ በነጭ በፈለጋችሁት አይነት ዲዛይን ከለር አማራጭ አለ ማለት ነው። እዘዙ ማዘን ስፈልጉ ሰዎች ካላችሁ እንደምትመለከቱት በጣም ውብ ነው። በተለይ ለእናቶች በጣም ደስ የሚለው ማለት ነው። ለአረፋ የምታዙ ሰዎች ካላችሁ አስቀድማችሁ ብታዙ በጣም አሪፍ ነው። ለላችሁ ወዳለሁ ጣቃው ብዙ የመገኘት እድል ስለሌለው ማለት ነው። ቤተሰቦች እዚህ ጋር ደግሞ ጋቢ አለን። ትልቁን ጋቢ ታዘናል። በዚህ መልኩ ያው አለባበስ አልቻልኩ። በጣም በጣም ተፈላጊና ትልቅ ብልኮ ጋቢ ነው ማለት ነው። አንድ ይህንን ታዘናል፣ ጨምረናል ሶ ተሰርቶ ተሰፍቶ ምናምን የሚመጣው መልበስ ብቻ ነው አለቀ ምንም የሚወጣለን ነገር የለም ክብደቱ በጣም የሚገርም ነው ለአባቶች ምናምን መስጠት የሚፈልጉ ሰዎች ካላችሁ ይሄን በጣም በቃ የሚያኮራ ነው የሚያኮራ ስጦታ ነው በየትኛውም ቦታ እንልካለን ዜሮ ዘጠኝ ሀያ አራት ሰላሳ ሁለት ዜሮ ዜሮ በዋትሳፕ በቴሌግራም አናግሩና የራያ ቀሚስም እንደዚሁ አለን ማለት ነው የተለያዩ ትእዛዞች ማዘዝ የሚፈልጉ ሰዎች ካላችሁ አናግሩን ይሄ ራያ ቀሚስ አራት ሺ አምስት መቶ ነው ማለት ነው ቅናሹ ነው አራት ሺ አምስት መቶ ቀለል ባለ ዋጋ ቤተሰቦቻችሁን ሰርፕራይዝ ማድረግ ትችላላችሁ የልጆችን የምፈልጉትን ማዘዝ ትችላላችሁ በዚህ አጋጣሚ ግን የምነግራችሁ ነገር የሽፎን ለአረፋ እያላችሁ ገና ነው ሰዓቱ እያላችሁ እንዳትሳነፉ ወይም ቀላል አድርጋችሁ እንዳታይሉላችሁ ፈልጌ ነው። አሁን አስቀድማችሁ ባይሰራ እንኳ ጣቃው ተቆርጦ ቢቀመጥላችሁ ለእናንተ ቀብድ ከፍላችሁ ቢቀመጥ ሀሪፍ ነው። እየደረሰ መሰራት ይችላል። ጣቃው ስለማይገኝ አሁን ያያችሁት ማግኘት ስለማትችሉ አሰሩ ላለሁ። አመሰግናለሁ።